ሀይ፣ ሚና ብርኬ ዛሬ መተዋል። ያው በሰላም አልመጡም። ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ይብዛ ውዶችዬ። እንግዲህ ጭቅጭቅ ፓርት ስሪ እንበለው፣ ማን ነው ፓርት ሲክስ እንበለው። ምክንያቱም ወደ ስድስት ቪዲዮ አይሆንም የተለቀቀው፣ አረ ከዛም በላይ ይሆናል። በግምት ነው እንደዛ ያልኩት። እና ዛሬም ጭቅጭቅ ላይ ናቸው። ሶስ ይመታለች። ዛሬ ደግሞ ሶስ የምን ዝሆን ዋጠች እንደ ውዶች እዬ አታዋራም መኮለ ነገሩ ደከመኝ፣ በቃ እኔ ደከም ያለው አለች። እንግዲህ ሲገናኙ በጭቅጭቅ ጀመሩት፣ ቪዲዮ በጭቅጭቅ አለቀ። ሀይሚና ብሩኬ ግን በጣም ተቀይረዋል። በእውነት ነው የምላችሁ፣ ወይኔ በተጣሪ በጣም ነው የተቀየሩት። እኛ የምናውቃቸው በጣም ሲከባበሩ እንኳን አይደለም እነሱ ቀርቶ ለእኛ አልፎ ተርፎ ያላቸውን ክብር እያሳዩን ነበረ እና ታዲያ ዛሬ ያነ ሁሉ ክብር ጠፍቶ የማይሆን ቃላት ሲነጋገሩ ሲወራወሩ በጣም ነው የሚያስደነግጠው። እኔ እንጃ አላውቅም። ከማጠብቁት ሰው የሆነ ነገር ስትሰሙ በጣም ነው የሚያስደነግጣችሁ ከምትጠብቁት በላይና፣ ሀይሚና ብሩኬ፣ እናንተ የምትወራወሩት አማርኛዎች እኛን ከምንም በላይ እያስደነገጡን ነው። ስለዚህ ለምትናገሩት ነገር ከቲኖራቸው ይገባል። ተጠንቀቁ። ምክንያቱም ያው ቀን ያልፋል፣ ነገ እናንተ ትገናኛላችሁ። ዞር ብላችሁ ይህን ቪዲዮ ስታዩት በጣም ነው የሚደብራችሁ እርግጠኛ ነኝና። አፈና ትክፈት ዝም በይ ዝም በል፣ ምን አገባ ምን አገባሽ፣ በጣም ነው የሚደብረው በተለይ ሃይሚዬ ማለት ነው። አፌን አትክፈት የምትያትን ነገር ባትያት፣ ድጋሜ እውነት ነው የምልሽ የኔ ቆንጆ፣ በጣም ነው የሚያስጠላ ደስ አይልም። እና እንደዛ ስት ይሆ ብሩኬ ደግሞ መለሰልሽ ማለት ሂጂ፣ እናንተ የራሳችሁ ጉዳይ ከዳኒ ጋር ተጋባለ እንደዛ ስላልሽ ነው። እና አንድ ሰው ሲናገር አንድ ሰው ዝም የማይል ከሆነ እንደ ያኛው በቃ ሁሉንም ነገር ችሎ ዝም ማለት ይሻላል። እና ክፉ አትነጋገሩ በቃ ጥሩ አይደለም ደስ አይልም። በእናንተ አያምርም። ይሄ ክፉ ቃል መወራወር፣ ክፉ ቃል መወጣጣት በጣም ነው የሚደብረው እና በተረፈ እንግዲህ ዛሬ ሀይሚ የመጣችው ያው ዳኒ እያስጨነቃት ነው። በነገራችን ላይ አሁን አሁን እኔ እንደተረዳሁት ከሆነ ሀይሚ ቀዝቀዝ እያለች እየመጣች ነው። የሆነ እንዳጠፋች አይነት ስሜትም እየተሰማት ነው። ምን አለበት ያኔ ነገሩን ሁሉ ዝም ብዬ ተቀብዬ በሆን እያለች፣ ያ ስሜት እየተሰማት ነገሩን ለማብረስ ስትሞክር፣ ነገር ግን ከዳኒ ማነው ነው ከብሩኬ ጋር እንዳትገናኝ ዳኒ ተንኮል ይጎነጉናል። እሷን ወጥሮ ይይዛታል። ወጥሮም ይዛት ደግሞ በብሩኬ ነው አሳስረዋለሁ ከስል ክስ ልከፍት ነው እያለ ይጨቀጭቃታል፣ ያስደነግጣታል በየጊዜው ማለት ነው። ይሄ ደግሞ እሱ አልገባትም፣ አልተረዳትም። የምርም እሱ የተጎዳ እየመሰላት ነው፣ እንደዚህ እየሆነችለት ያለውና ነገር ግን ሀይሚ በቃ ማለት ማሰብሽ ጥሩ ነው እኮ ማሰብሽ ከዚህ ጋር መጥፎነት አደለም ጥሩ ነው ያደረግሽው። ብሩኬ እስር ቤት እንዳይገባም ስለፈራሽ ነው፣ እኔ ተረድቻታለሁኝ። ግን ማለት አንድ ያልተረዳሽው ነገር ሀይሚ ብሩኬን በተናደደ ስሜት ሆነሽ አይደለም ሄደ ይቅርታ ጠይቀ ምት። ብሩኬን በተናደደ ስሜት ሆኖ አይደለም አንቺን ሊሰማሽ የሚችለው። መጀመሪያ ሰላም ከራስ ይጀምራል። ሁለት ጎረቤታሞች ቁጭ ብለው የአንዱ ቤት ቢበጠበጥ የራሴ ቤት ቢበጠበጥብኝ መቼም ቤቴን የኔ ቤት ሳላስተካከል ያኛውን ቤት ዘልዬ እናንተ ለምንድነው እንደዚ የምትጫጫወት ብዬ እ እነሱን ልጠይቅ አልችልም። አያችሁ ሰላም ከራስ ይጀምራልና መጀመሪያ እናንተ ሰላም ፍጠሩ ሰላም ከፈጠራችሁ በኋላ አንቺና ብሩኬ ሰላም ከሆናችሁ በኋላ ብሩኬን እንደፈለግሽ እኮ ማዘዝ ትችያለሽ። እሱም እንደሚታዘዝሽ እናቃለን። ብሩኬ ይቅርታ ቢጠይቅ ምንም የሚያጎለው ነገር የለም፣ ይጨምራል እንጂ ምንም የሚቀንስበት ነገር የለም። ነገር ግን በዚህ ሙድ አይደለማ። አሁን ላይ እሱ ተናዷል። እንዴት ነው ይሰማኛል ብለሽ አንቺ ራሱ ስምትገምችው፣ በጣም ኦቨር እኮ ተናዷል። አንቺ ራሱ እንደተቀየረ እኮ ገብቶሻል፣ አሁን ላይ ማለት ነው። እና ግን ቅድሚያ እናንተ ሰላም ፈጥራችሁ፣ ከዛ በኋላ እናንተ ተመካክራችሁ፣ ሁለቱን ማስታረቅ ካለባችሁ ታስታርቃላችሁ። እንዴ ተው እንጂ፣ በደንብ አስተውሉ እንጂ። አንቺ ውስጥሽ አዝኖ ውስጥሽ ተከፍቷል፣ በብሩኬ በጣም ተናደሻል። ይቅርታ አላደረግሽለትም? ታዲያ ውስጥሽ ይቅርታ ማድረግ እንብያለሽን እንዴት ነው? ሌላ ሰው ይቅርታ ጠይቅ ብለሽደሽ የምትይውና ምንም ይቅርታ የሚጠይቅበት ነገር የለም። ምንም አያመጣም ደግሞ አትፍሪ። በቃ ሃይሚ እንዳፈሪለት ብናሽ ለዚህ ልጅ እንዳፈሪ ምንም እንዳፈሪ፣ እያስደነገጠሽ ነው፣ እያስፈራራሽ ነው የሚያስፈራራሽ ከብሩኬ ጋር እንዳትገናኝ ስለፈለገ ነው። ሀይሚ ንቅ በቃ ንቅበት። ይሄ ልጅ አክሽፊበት ሴራውን። ብሩኬ ምንም አያደርገውም። ብሩኬ ቢከሰስ ነፍስ አላጠፋ ምንም አላደረገ ቪዲዮ ማስረጃ አለ። ስደበድበው ቪዲዮ ማስረጃ አለ። ተለቋል ብለሻል። ምንም ችግር የለውም። በዛ መሰረት ይጠየቃል። እዛ ብቻ የሆነ ነገር ሆኖ ብሩኬ የሚቀጣውን ይቀጣል እንጂ ቢታሰርም ደግሞ እንኳን የማይታሰረውን ቢታሰርም ምንም የሚመጣ ነገር የለም። ምክንያቱም ይሄ ልጅ እየተደባደበው ከመሬት ተነስቶ አይደለም። ገብቷቸዋል አይደል? ህግ እንዴት እንደሚፈርድ ከመሬት ተነስቶ አይደለም የደበደበው በራሱ በጥፋቱ ነው የተደበደበው። ስለዚህ ማለት ያስሩታል። ይሄ ዳኒ ፌመስ ነው ሚዲያ ላይ በጣም ብዙ ሰው ያውቀዋል፣ ማለት የሆነ ሰው ይኖረዋል ብለሽ ምንም ልብ ልብ እንዳትሰጩ። ፌመስ ማ እናንተም እኮ ፌመስ ናችሁ እንዴ? ሕግ እኮ በፌመስ አይደለም አደለም፣ ሀይሚ ሕግ በፌመስ ፌመስ ስለሆንሽ አይደለም። እና ምንም የሚያስፈራሽ የሚያስደነግጥሽ ነገር የለም። እና እባካችሁን ወደ ሰላም ተመልሱ። እውነት እኔ እንጃ አላውቅም፣ በጣም ነው የሚከብደው። በቃ የሀይሚና የብሩኬ ነገር እንደ ስራ ነው ስንለው እውነት ይሆናል፣ እውነት ነው ስንለው ስራ ይሆናል። ውዶች ዬ ስራም ነው እንደተባለው፣ ፕራንክም ነው እንደተባለው። ቢሆንም ተውት፣ ፕራንክ አይደለም ይሄ ድራማ ነገር፣ በቃ እንደ ድራማ ነገር እንበለውና ቢሆንም ግን እነ ሀይሚና ብሩኬ በንጹህ ልባቸው ነው ነገሩን የሚያደርጉት። ገብቷቸዋል። ከምር እየተጣሉ ነው ያሉት። ዳኒ ደግሞ ተንኮል እየሰራ እንደ ድራማ ማስመስሉ ብሩኬና ሀይሚን ማለያየት ነው የሚፈልገው። በቃ ፎር ኤቨር ማለያየት ነው የሚፈልገው። ምንም እንዲገናኙ አይፈልግም። እና ይሄን ልጅ ልታካሽፉበት የምትችሉት ስራውን አንቺ እና እሱ አንድ ስትሆኑ ነው። ሀይሚና ብሩኬ በቃ ይሄ ሁሉ ህዝብ እየለመናችሁ ነው፣ ታረቁ።